ነው ነው ማለት ነው። በዚህ ጋር አንድ ጠቀመው ሶ መግቢያ ኬዞቻችንን የምናቀርብበት የመነሻ ሀሳቦችም ስላሉ የሰሞኑ ጉዳዮች አንድ ላይ ስላሉ ኬዞችን የምናቀርብበት 10 ደቂቃ ቢሆን 20 ደቂቃ ማለት ነው። ከ50 ደቂቃ ላይ ተወሰደ ሰላሳ ይቀረናል። ከዛ ከ30 15ቱን ባክ ኢንፎርስ ሚስ አንደርስታንድ ያደርግናቸው ይህንን ማየት አለብን የሚለው ነገር ላለ፣ ስለዚህ መግቢያና መግቢያ 10 ደቂቃ 15 15 ደቂቃውን ደግሞ ባክ ኢንፎርስ የምናወራበት ከዛ አንድ ደቂቃ ሁለት ሁለት ደቂቃ ሶስት ደቂቃ ክሎዚንግ ስቴትመንት መዝጊያ እስካሁን ባወራኑ ላይ ይህንን አቅርብ ያለው ምናምን የሚለውን ነገር ማጠቃላይ አይነት ነገር ማለት ነው ማድረግ እንችላለን። እኔ ልጀምር ኤኒዌይስ። እንትን ቢሆን አሁን ለምሳሌ ዲቤት ቢሆን ባይዘ አንተ ነው የምትጀምረው ታሪ ስለሆንክ ማለት ነው። ይሄ ያው ዲስከሽን ስለሆነ ችግር የለው። ሁላችሁንም ሰላም ብያቸዋለሁ፣ በዛ በኢላስ በኩልም ያላችሁ በኔ ሳይድም ያላችሁ የክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ የምናወራው ሰሞንኛ ቶፒክ አለ ተነስቶ የነበረ እህታችን ማስተዋል የቲክቶክ ክሬቲቭ አዋርድ ላይ የተናገረችው ንግግር አለ እና በዛ ንግግር ላይ ተነስቶ ወንድማችን ኢላስ ደቂቃንሳ ልጅ ነበር የጀመርኩት ሰባት ብዬ ይዞ ወንድማችን ኢላስ ኮሜንት አድርጓል። በጣም ቫይራል የወጣ ብዙ ሰዎችን ያነጋገረ አይነት ቪዲዮ ማለት ነው እና እዛ ላይ በእኔ ሳይድ ማልስማማቸው አይነት ቶፒኮችን ኦር ትክክል አይደሉም ብዬ ማሰባቸውን ሀሳቦች አንስቷል ኢላስ ለምሳሌ አንቺ የምትይው ኢየሱስ ሳይዝ ስኬታማ ሆኗል የሚል ንግግር ወንድማችን ሌላ ሳንስቷል። እሱ የሚለው ኢየሱስ እና አሁን ቲክቶክ ላይ ያለ አካሄድ ነው። እንደዚህ አይነት አካሄድ በቃ የሆነ የሃይማኖት ዳይቨርጀንስ እንዲኖር ይፈለጋል። ይሄ ሃይማኖት መከፋፈል በቃ ጥግና ጥግ ምናምን በተለይ ክርስትና ውስጥ ነው ራሱ። በቃ ጥግና ጥግ ሆኖ መቧደን አይነት ስሜት እንዲኖር ይፈለጋል። እንደዚህ አይነት ጨዋታ ያመጡ አካላት ፎርዳት ማተር የካቶሊኮችም ኢየሱስ ሌላ ነው ሊሉ ነው የኢስተርን ኦርቶዶክሶቹ ኢየሱስም ሌላ ነው ይላሉ ያው ደፋሮች ናቸው በብዛት ነገር ግን ክርስቲያን ደግሞ ስተወርበ በክርስትና ውስጥ ሜን ላይን በሚባለው ክርስቲያኒቲ ውስጥ ፐርሰን ኦፍ ክራይስትን ክርስቶስ ነው ብለን ያን ሂስቶሪካል የሆነው ፊገር ኦር ታሪካዊውን ኢየሱስ ክርስቶስን ሁላችን የምናይበት አንዱ እሱ ነው የምናየው ማለት ከ2000 ዓመት በፊት ምድር ላይ ከተመላለሰው ክርስቶስ ውጪ ኦርቶዶክስ የኢትዮጵያ የምታውቀው ኢየሱስ የለም ከቅድስት ድንግል ማርያም ከተወለደው ክርስቶስ ውጪ ኦርቶዶክስ የምታውቀው የለም ፕሮቴስታንት የሚያውቀው የለም ካቶሊክ የሚያውቀው የለም አንድ ነው። ኦኬ፣ ኢንፋሲስ ስንሰጥ እንለያያለን። የስ እናንተ እንትን ትሉት አላችሁ እኛ እንትን እንለዋለን ምናምን የሚሉ ነገሮች ሊሆኑ ይችላሉ። ግን ሌላ ነው። ልክ አሁን ለምሳሌ ሙስሊሞቹ ኢሳ ሌላ ነው ብለን ነው የምንሞግተው፣ ሁላችንም ባንድ ድምጽ ክርስትና ውስጥ ያለ ማለት ነው። ሁላችንም ለምን ኮምፕሊትሊ መጽሐፍ ቅዱስ ውስጥ ያለው ተቃራኒ ቨርሽን ስለሆነ ማለት ነው። ቁርአን ውስጥ ያለው ኮምፕሊትሊ ተቃራኒ፣ ስለዚህ የቁርአኑ ሌላ ነው። በቃ ኢየሱስ የሚባለው ኢሳ የሚባለው አናቆም ሲጀመር፣ እዚህ እኛ ወንጌል ውስጥ ያየ ነው ኢየሱስ አይደለም ወደ ማለት ነው። እንጠራቸው ሶ አንቺ ማቲዮስ አይዝ ይሄው እንዳለ ሽልማቶችን ወሰደ፣ መኪናውን በአራት ዘርፎች ምናምን ሳምንት የሆነ ነገር ወሰደ። ስለዚህ ስኬት አንቺ ምትሆን አይነት ስኬት አይደለም የሚል ነው በኢላስ በኩል የተነሳ መጨረሻ ላይ ውይይት ጥሪ ተብሎ የቀረበው ምንድነው ስኬት እየሱስ ነው አይደለም በሚለው እንደ መወያየት የሚፈልገ የሚል ሲባል ያው ውይይት ይመቸኛል እየሮቱ መጣው እየተዳፋው ማለት ነው። በዛሬው ዲስከሽናችን ላይ ምንን ፕሬዘንት አረጋለሁ ወይም ምንን እንድትይዙ ፈልጋለሁ የህይወታችሁ ግብ አላማ መድረሻ ጠዋት የምትነሱበት ዓላማ፣ ማታ የምትገቡበት ዓላማ፣ የምትቀመጡበት ዓላማ። ሐዋርያው ቅዱስ ጳውሎስ እንዳለው ስበሉ ሆነ ስትጠጡ ን ማንኛውንም ነገር ስታደርጉ ለኢየሱስ ክርስቶስ ለጌታ ክብር ለእግዚአብሔር ክብር ብላችሁ አድርጉ። ኤኒቲንግ በህይወታችን ውስጥ ለምሳሌ ላስን የማውቀው ፈርኒቸር ምናምን ቤስት ፈርኒቸር ንትኖች ሲሰራ ነው። ያን ሲሰራ እግዚአብሔር ነው ሊከብርበት የሚገባው ነው እያለ ያለው ሐዋርያው ቅዱስ ጳውሎስ ማን። ስበሉ ሰው ሲበላ እንዴት ነው ኢየሱስ ክርስቶስ ሊያከብር የሚችለው ስትጠጡ ማንኛውንም ነገር ስታደርጉ እያደረጋችሁ ያላችሁት ነገር ግቡ ለእግዚአብሔር ክብር መሆን አለበት። ስለዚህ እግዚአብሔርን ሊያከብር ግቡ ያላደረገ የክርስቲያን እንቅስቃሴና የክርስቲያን ልምምድ ህይወት የለም ማለት ነው፣ የለም። ኦኬ ያንን ረስተን በተለያየ መንገድ እንፋናለን፣ የራሳችንን ነገር እናደርጋለን፣ እንወጣለን፣ እንገባለን። ያ ዊዶዳት ግን የክርስቲያን ጥሪው እግዚአብሔርን እንጆይ ማድረግ ነው፣ እግዚአብሔርን ማወቅ ነው፣ ለሱ ክብር መኖር ነው። ለሱ ክብር መኖር ማንኛውም ነገር ስናረግ ለእግዚአብሔር ክብር እናደርጋለን። ያው ከመጽሐፍ ቅዱስ ነው የማወራው። መቼ ስኬት ኢየሱስ የሚል ስለሆነ ያለው ኢየሱስ ሲባል እንግዲህ ቴዎሎጂካል ነገሮች ናቸው የሚነሱት። እና ራሱ ኢየሱስ ክርስቶስ ምናለ፣ ጌታችን ኢየሱስ ራሱ ምናለ፣ ሰው ዓለምን ሁሉ ቢያተርፍ፣ ዓለምን ሁሉ ቢያተርፍ፣ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን ይጠቅመዋል? ምንም። ስለዚህ ይሄ ሰውዬ ስራው መስራት ያለበት ምን ላይ ነው? ነፍሱ ላይ ነው። ያ አደም ላይ ያተረፈው ነገር ምንም ነውና ያለ ነብሱ። ያንን በሌላ ምሳሌ ሲያጠነክረው አሁን ጌታችን ኢየሱስ ክርስቶስ ምን ይላል? ያንን ወደ ጎተራ እህልን ያከማቸውን ባለጠጋ ሰው ምሳሌ ሲናገር ማለት እህሉን ጎተራውን እንዳለ በእህል ሞላ። ከዛ ምን አለ? ነፍሴ ሆይ አለ ጎተራሽ ሞላ አለ አግኝቻለሁ። አሁን በዚህ ዘመን ኮንቴክስት እናልቆ ቤት አለኝ፣ መኪና አለኝ፣ እንትን ቦታ ስድስት ቤቶች አሉኝ፣ እንትን እንትን ምናምን እየሰራ ያለ ፋብሪካ አለኝ ወሳንት እየሆነ ነገር አሁን ምን ይጎልሻል አለ ማለት ምድር ላይ ስኬት ተብሎ ሊጠሩ የሚችሉ ነገሮችን በሙሉ ይዤአለሁ፣ ምን ይጎለኛል የሚል ነገር ሲናገር ነው ያለን። ዳንኤል ኢየሱስ ክርስቶስ በምሳሌ ውስጥ መናገራ አንተ ሰነፍሰው እንደዛ ብለ እያሰብክ ያለው ሁሉንም ነገር አካብቻለሁ እያልክ ያለው ሁሉ ነገር በእጄ ሁሉ በደጄ ሆኖ አለ እያልክ ያለው አንተ እህ ዛሬ ማታ ነፍስህን ትወስዳት አለ ማለት ነው። አሁን እያወራ ያለው ነገር ልትናገርለት ትችላለሁ። ስለዚህ ነፍስህን ሊወስድ የሚችለው አካል ላይ አይነን ተካል ነው ፊክስ አድርገው፣ እሱን ተመልከት። የህይወት ግብ እሱ ነው መሆን ያለበት። ያ ማለት አትስሮ አይደለም ወይ ነው ዳት መስራት እንዳለብን፣ ለምን ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉ ስለሚል፣ ስለዚህ ማድረግ የሚባል ነገር አለ ማለት ነው። መስራት የሚባል ነገር አለ። እግዚአብሔር ደግሞ የእጆቻችንን ስራ እባርካለሁ ብሏል። አይደለም የእጆቻችሁን ስራ እባርካለሁ ስሩ። ሐዋርያ ቅዱስ ጳውሎስም ደግሞ በመልእክቱ ምን ይላቸዋል? በገዛ እጆቻችሁ እየሰራችሁ ለሌላው የምታካፍሉት ይኑራችሁ፣ ትረፉ ለሌላው ላይ። ስለዚህ ዳተኛ አይደለም ክርስቲያን። ወይ የሆነ እዚህ ዓለም ላይ የሚሰራ ስራ አይሰራም አይደለም ግን ኢንድ ጎሉ ምንድን ነው ሲባል ሙሉ በሙሉ እግዚአብሔርን ከማግኘትና እሱን ኢንጆይ ከማድረግ የተረፈ ነው። አሁን እጃችን ላይ ያለው የሚሆነው ኦር እጃችን ላይ ያለው የመጨረሻ ግባችን አይደለም። ግቡ ነው ሊያገለግልም ማ ግባችን አለ በየማሉ የቤተክርስቲያን አባቶችን ዝም ጠቅሳለ በኦርቶዶክስ ሳይድ ተወዳጅ ሆኑ ማለት ነው። ተወዳጅ ሆኑ ለምሳሌ ስንት ደቂቃ ይኖረኛል ማለት ነው። በአስር ከአረኩ አምስት በስምንት ከአረኩ ሰባት ደቂቃ ከሚያለ ሶስት ደቂቃ ላይ እሺ ለምሳሌ ለምሳሌ ቅዱስ ዮሐንስ አፈወርቅ ለቆሮንቶስ በቆሮንቶስ ኮሜንተሪ ላይ ሆሚሊው ላይ ወይም ድርሳኑ ላይ እንደዚህ ይላል። እስቲ በአጭሩ ልንገራችሁ። ክርስቶስ ሕይወት ነው አለ። ክርስቶስን ያጣ ሰው ሕይወትን ያጣል። ክርስቶስን ያገኘ ግን ሌላ ነገር ሁሉ ቢያጣ እንኳን ሁሉን አገኘ ይላል ቅዱስ ዮሐንስ አፈወርቅ ሆሚሊስ ኦን ኮሪንቲያንስ ላይ ማለት ነው። ግቡና ቼከሩ ኦኬ። ዳን ከታች ይመጣና አሁንም ደግሞ ወደ የቆላሲያስ መልእክቱ ላይ ወይም ኮሜ ድርሳኑ ላይ ምን ይላል? ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው፣ ግብ ነው። ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ፐርፌክት የሆነው ግቡ ሌላውን ሁሉ እየናቁ ዞር እያደረጉ ወደ እርሱ መድረስ ነው የሚል ነገር ሲናገር እናያለን። ለምሳሌ ሌላ ልጨምር ለምሳሌ ኦግስቲንም እናውቀዋለንና የአራት ክፍለ ዘመን አባት ነው። እንደዚህ ይላል፣ አቤቱ አንተኛ ለራስ ፈጠርከን ይላል። አቤቱ አንተኛ ለራስ ፈጠርከን፣ ልባችን በአንተ እረፍትን እስኪያገኝ ድረስ እረፍት የለውም። ምንም ነገር ሊያረካው አይችልም ከአንተ ውጭ ውጪ። ባንተ ለአንተ የተፈጠር ነው የተፈጠረው ደን ባንተ ደስታችንን ካላገኘን ባንተ እረፍታችንን ካላገኘን በምንም ነገር ልንረካ አንችልም የሚል ነገር ሲናገር ሲናገርና ያለን እንደምረድ ብሎ ኮሚኒስን ጋር ወስፕሎፍ ጆን ላይ ምን ይላል፣ እግዚአብሔርን ከያዘ የበለጠ ምን ነገር መፈለግ ይቻላል? ምንድን ነው ፈልገን የምናገኘው እሱን ከመፈለግና እሱን ከማግኘት ውጪ? እግዚአብሔርን ከያዘ በኋላ ምን ነገር ማጣት ይቻላል? እግዚአብሔርን አገኘው ካለ በኋላ አጣው የሚለው ነገር ምን ይኖረዋል? ይላል። ስለዚህ አንድ ሰው እግዚአብሔር ካለው፣ አንድ ሰው ፍጹም ግቡ ልክ ዮሐንስ አፈወርቅ እንዳለው ፍጹም ግቡ ክርስቶስ ከሆነ ምን የሚጎለው ነገር የለም። ሌላ ጎደለ ብሎ ሊጠራ የሚችለው ነገር የለም። የሱ ነው ሞመንት ሆዱ ጎሎ ሊሆን ይችላል። የስ ነው ሞመንት ጣራ ከላይ ቤቱ ላይ ላይኖር ይችላል። ቤት ላይኖር ይችላል። የሱ ነው ሞመንት ዳር ልጆች ላይኖር ይችላሉ። ግን ይሄ ሰው ሁሉ አለው። ስለዚህ የመጨረሻው ግቡ እሱ ነው ማለት ነው። አንድ ልጨምርና ልጨርስ። ቅዱስ አግናቲዎስ ዛንቶኪያ ኢግናቴዎስ ኦፍ አንቲዮክ የሚባል ምን ይላል? በክርስቶስ ኢየሱስ ይህንን መልእክት በምን ሰዓት ነው እየጻፈ የነበረው ብላችሁ ብትጠይቁ በጣም አሚዚንግ የሆነ ነገር ነው የምታገኙት። ሰማዕትነቱን በጉጉት እየጠበቀ ባለበት ሰዓት ነው። ይህን ቃል ከናቀርባ ሊቀደል ነው። ሰማዕትነቱን በጉጉት ነው የሚጠብቅበት ደር አሁንስ ምን ይቀረኛል? አለ። አሁን ወደ ተሸለመው ፍቅሩ ወደ ክርስቶስ እየተጠጋሁ ነው አለ። ወደ ክርስቶስ፣ ወደ ተሸለመው ፍቅሩ ከዛስ። በክርስቶስ ኢየሱስ መሆኔ ያ ለኔ በቂና በቂ ነው ይላል። ማለት በክርስቶስ ኢየሱስ መሆኔ ለኔ እሱ ብቻ በቂ ነው። ሌላስ ነገር ምድር ላይ ቆም አይ፣ እሱ መሆኔ። በኋላ አገር ውስጥ ያሉትንም ኮንቴምፖራሪ የሆኑ ሀሳቦችንም ቀኛዎቹ ከኮንቴምፖራሪ ቴዎሎጂያን ስም ምንጠቅሳቸው ይኖራሉ። የሆነ ነገር ሪጀክት አድርግም ግን አንድን ነገር አልቲሜት ይናገራል የሚለውን ነገር ለማሳየት ነው። አንድ ደቂቃ ወር ምናምን የጠቀም ይመስለኛል። ፊል ፍሪ ከዛ በላይ ለመጠቀም ሰምቻ አለው። አማን ንዩ የአንተን ጥያቄዎች አንድ ሁለት በመመለስ ልጀም ይሰማላ፣ በደምብ ይሰማል፣ በደምብ ካፍቶ። አሪፍ እሺ። እላ አማን፣ በመጀመሪያ ስለ ማስተዋል እንትን ልበለልህ። እኔ አንገቴ ላይ መስቀል አትሰሪ ታያ ታያ ሚውት ሚውት አትዋልኝና አንተን ነው ሱ አመልስ ምናምን እንድትሰጠኝ ስለምፈልግ፣ አስር ደቂቃ እንደዚህ ረጅም ንግግር ምናምን የተዘጋጀውበት የለም ልምዱ ስለሌለኝ ነው። አንተ ልምድ ስላለ ነው አስር ደቂቃ ጊዜ ፈጀው። ለማንኛውም እሺ እንትን ልበልልህና የተጠቀምትን ደቂቃ ጠቅማል። ማስተዋል እኔ አንገቴ ላይ መስቀል አስሬ ጌታችን መድኃኒታችን ኢየሱስ ክርስቶስ እያልኩ እያመንኩ መታ ጌታን ተቀበል የምትለኝ ከሆነ ኦኬ፣ የእሷ ጌታ ሌላ ነው ማለት ነው። ምክንያቱም እኔ ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የሆነውን እያመንኩት ነው፣ አይደል? እያመለኩት ነው። ስለዚህ እኔን ማንም ሰው መቶ ጌታን ተቀበል ይለኝ አይገባም። በባይ ነኝ። ለዛ ነው መልስ ልሰጥ ስለፈለኩኝ ነው። ስለሱ አንቺ የምትሆን ኢየሱስ ሳይሆን አዶናይ። አይ ይዞ ስኬት ምድራዊ ነገር ነው ብዬ ነው የማስበው ስኬት ምድራዊ ነገር ነው። አሁን አንተ እንዳለ እስካሁን ያወራው በጥቅሉ መንፈሳዊ ነው፣ ከአለማዊ ውጪ የሆነ ነገር ነው። እንደ ጥያቄ ብትጠይቀኝና ይላ መኪናዎች በጣም ብዙ፣ አይ አሁን የጠራቸውን ቅራቅንቦች ውሰዳቸውና ኢየሱስን ብቻ ላገኝ ላሉ ስኬት ከመኪና አልፎ ይኸውልህ መኪና ትልቅ ስኬት ሊሆን ይችላል። ውሎን ማሳካት በራሱ ስኬት ነው። ሪያሊቲ ስናወራ አሁን እንትኑ ሪያሊቲ ይሁን ነው ግብ በተሳካለህ ስትባል አዎ ተሳክቶልኛል ብለህ እያልክ የሄድክ ገቢዎች ሊሆን ይችላል። ገቢዎች ኢየሱስ የለም። ገቢዎች ያሉት የመንግስት ሰራተኞች ናቸው። ገቢዎች የሄድክ በቦታ ተሳካልህ ስለ አዎ ተሳክቶ ተሳካልኝ ካልክ ስኬት ነው። የሆነ ጉዳይ አስፈጽመ መምጣት በራሱ ስኬት ነው። ለአንድ ሰው ግብ ይኖረዋል። ግቡ ምንድነው? ስኬት ይወል ምድራዊ ነው ብዬ ስለማምን ነው እኔ። ግቡ ምንድነው መስራት፣ መለወጥ፣ የተሻለ ህይወት መኖር፣ ከዛ ለሰዎች መትረፍ፣ ከዛ እየቀጠለ እየቀጠለ እየቀጠለ ይሄዳል። ሊያጠፋው ይችላል። አይችልም? ይችላል። ምክንያቱም ሰዎች መኪና ዛሬ ገዝተው ተሳካሊ መኪና ገዝ ብሎ ነገ ሞተው ስኬት መጥፊያም ሊሆን ይችላል። መጽሐፍ ቅዱስ ላይ ስለስኬት ምን ያወራል? አሁን ስለዚህ ነገር ሳወራ ገብቼ እያየሁኝ ነበር። ብዙ ቦታ ስለስኬት ተጽፏል። እንደ ግለሰብ እንዴት ታብራልኛለህ? አይደል ቮይስ ነው አብራልኛው ልጠይቀህ ስለሆነ በቃ ይህች የእኔን ደቂቃ አሁን ተዋትና ወደ ውይይታችን እንግባ። አማን አንተ የተሳካልህ ሰው ነህ አይደለህም? ስኬት አማን ነው በግል ሥራ የስ እሱን ነው ስኬት የምለውን። ይኸውልህ ኢየሱስ ክርስቶስ ለአንተ የአንተን ስኬት የሚፈጽምልህ ጌታ ነው። ኢየሱስ ክርስቶስ ምድራዊ ከሆነ አካል ጋር ሊወዳደር አይገባም። እንዴት ነው ከስኬት ጋር አምጥተህ አምላክ የሆነውን ሁሉን ነገር አድራጊ ፈጣሪ የሆነውን ጌታ ከስኬት ጋር የምናወዳድረው? ሰው ዓለምን ቢያተርፍ ነፍሱን ግን ቢያወጣ ቢያጣ የሚለው ጥቅስ አለ። ይህ ዓለምን አትርፈ ነፍስህን የምታጣ ከሆነ ለሚለው እንትን ነው። አዎ ዓለምን አትርፈ ነፍስህን የምታጣ ከሆነ ዋጋ የለውም። አንድ ሰው ተሳካለት የምንለው ነው። እንደው እኔ ቀለል ያሉ ጥያቄዎች ልጠይቀህ፣ ወደ ጥያቄ ልግባልህና፣ ኢትዮጵያ ውስጥ የተሳካላቸው ነጋዴዎች አ ኃይሌ ገብረ ስላሴ ተሳክቶለታል ስኬታማ ነው እኔ በምለው አማርኛ ኃይሌ ገብረ ስላሴ እራሱ ስኬታማ አይደለም እኔ በምለው አማርኛ ኢትዮጵያ ውስጥ የተሳካለት ማንም ሰው የለም? ነጋዴ የተሳካለት ነጋዴ የለም ስኬታማ ነጋዴዎች አሉ የተሳካ ቀዶ ጥገና ይደረጋል እኮ ይሄንን የሚፈጽመው ማን ነው እኔ እኔ አሁን እኔን ጠይቀኝ በግል ተሳክቶላል ብትለኝ እግዚአብሔር ይመስገን እንዲሳካልኝ ማን ረዳኝ እግዚአብሔር የስኬቴ ሚስጥር ማን ነው እግዚአብሔር እንድበረታ አድርጉኝ። እዚህ እንዲቆም አደረገኝ። ምክንያቱም ተቀጥረ የነበረ የምሰራው ምናምን፣ አሁን ጥሩ ደረጃ ላይ ደርሻለሁ። ማን አሳካለህ ይሄን ካልከኝ፣ እግዚአብሔር። ምንም ወደዚህ ወደዚህ የለውም እኮ ግባለን ጎላለን። ያንን ግባችንንና ጎላችንን እግዚአብሔር ይፈጽምልናል። የኔ አማርኛ የኔ አባባል እንደው እንትን ተረሳችን ውጪ ይሆናል እንጂ እዮ ባለጠጋ ነው ምን አለው አንደኛ እግዚአብሔር አለው። እግዚአብሔር ሪኮግኒሽን ሰጥቶታል። በምድር ሁሉ ላይ እንደ ኢዮብ ያለ ቅን እግዚአብሔርን የሚፈራ ጻድቅ ሰው የለም ተብሎ ተመስክሮለታል። ስለዚህ ያ ትልቁ ነው፣ ትልቁ ሪኮግኒሽን ነው። ከዛ ባለ ነገር ደግሞ በልጆችም በትዳርም በከብት በአህዮች ምናምን ምናምን፣ ብቻ ምድራዊ በሚባለው ነገር የተባረከ ሰው ነው። ስለዚህ ምድራዊ በሚባል ነገር በጣም የበዙ ግመሎች፣ በጣም የበዙ ከብቶች፣ በጎች፣ ፍየሎች፣ በብዙ በሺ የሚቆጠሩ ነበሩ ታል። ስለዚህ ኢዮብ ባለጠጋ ነው ማለት እንችላለን። መጣ እንዴ፣ ባለጠግነት ምድራዊ አይደለም ባለጠግነት ማለት ልትለኝ አይገባም። መጽሐፍ ቅዱስ ባለጠጋ የሚላቸው ሰዎች ምን ያላቸው ናቸው? መጽሐፍ ቅዱስ ላይ ባለጠጋ የሚላቸው ሰዎች እነንትና እነንትና እነንትና ባለጠጋ የነበሩ በሀብት የከበሩ ባለጠጋ ብሎ ብሏቸዋል። አይ ባለጠጋ ማለት ሀብት አይደለም። ባለጠጋ ማለት ይኸውልህ፣ እግዚአብሔር ጋር ስትሄድ ነገር ሁሉ መንፈሳዊ ነው መሆን ያለበት፣ ስለ መንፈሳዊ ነገር ስታወራ ነው መሆን ያለበት። ሁላችንም እንዲሳካለን እንፈልጋለን እኮ። አለበለዚያ እኔ ኢየሱስ አለኝ፣ ኢየሱስ ስኬቴ ነው፣ ከኢየሱስ ሌላ ምንም አልፈልግም። ስለዚህ አይ መስራት አያስፈልገኝም፣ ተሳክቶልኛል በቃ ኦኬ፣ ከተሳካለ አሪፍ፣ ናይስ። ከተሳካለ ናይስ፣ አሪፍ፣ ወደዋለሁ፣ ደስ ይለኛል በአንተ ስኬት። ስኬትህ ኢየሱስ ብቻ ነው የምትል ከሆነ እሺ፣ ኢየሱስ ስኬት አይደለም አምላክህ ነው። የስኬትህ አድራጊ ፈላጭ ቆራጭ ነው፣ እንዲሳካለም እንዳይሳካለም የሚያደርገው ኢየሱስ ነው። አይ